ያጣላ ነገር ኖሮ አይደለም የተጣላችሁት ሁለታችሁም በራሳችሁ አንግል ትክክል ነበራችሁ። ግን ማለት ነው የፈለገ ቢሆን የልጅነትን ፍቅር አይቦንስ አይቦንስ አይመጣውም ሲጨመር እዛ ደረጃ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ ዛሬም ነገር ወድሻለው ያንቺው ነኝ፣ ዛሬም ነገም ወድሻለው ያንቺው ነኝ፣ ዛሬም ነገም ወድሻለው ያንቺው ነኝ፣ ፍቅርሽ ነው ለመኖር ብርታቴ የሆነኝ። አሰላሙ አለይኩም ውድና የተከበራችሁ። የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ዛሬ ከረጅም ጊዜ የጥንት ማለት ነው የጥንት የልጅነት ጓደኛዬ ነው እና የብዙ ዓመት ጓደኛዬ ነው እና አሚር ደግሞ ሰሞኑ በቪዲዮ ተጠፋፍተን ነበረ፣ ግን ደግሞ ድጋሚ መጥተናል። እስኪ ሰላም በላችሁ። መርሃባ ሰላም አለይኩም ወረህመቱላህ ወበረካቱ ውድ ቤተሰቦቻችን እንደምን አላችሁ ጋር ወላሂ ወደ እንጃ ስድስት ወር በትንሹ አው ቆይና በጣም አው ይገርማችሁ፣ እኔና የእሱ ጓደኝነት እንግዲህ እዚህ ላይ ብቻ አይደለም ግን ለምን እንደተጠፋፋን ሲወቀው እን በጣም ናፍቃችሁኛል። ባይዞ ለአንተ ብቻ አይደለም የጠፋሁት ውድ ቤተሰቦቻችንም ጠፍቼ ነበረ ነበር ታውቃለሁ። አግብቷል አግብቷል አግብቷል እያላችሁ ነበር ሰሞኑን ትራንክ ነበር ከኔ ውጭ የሚዜ ግን ያው አገባ ማለት ሚዜ ሆኔ ነኝ መሆን ያለብኝ። አረባ አሰማ እኔ በአገባ ራሱ ሚዜ አላደርግም። እንደ ለምን ከኔ ማጠር ነው ያለብኝ? በጣም በጣም እኔ አጥር አይደለም ኪውት የሆነ ሳይዝ ነው ያለኝ። የምር ጓደኛ ስለሆነ አትደለኝ። ግን ደግሞ የምር እኔ ሚዜ ከኔ ውጭ ምናምን እውነት የዛን ቀን ሰርግ ከሆነ እኔ ከጎን የሚዜ ጎን ኖሮ በቃ አይ ሶስተኛ ነው፣ አንድ ማሂር አለ ሶስተኛ ነው። በጣም ብዙ ሰዎች ቲክቶክ ላይም ብዙ ሰው ፕራንክ አድርገው ነው ነቃበል ነቃበል ብሎ ምን ለራሱ አልነቃም ወይ ነው እንጂ ነቃብል የሥራቸውን ይስጣቸው። ፕራንክ ያደረጉ ሰኪ አለቅሽ ነው ወላሂ። እሱም አይ ነው አለልሽ የሆነ ቀን እና ዛሬ ግን ይሄ ቪዲዮ አፕሎድ ፖስት የሚደረገው በአሚር ዚኩል ዩቲዩብ ቻናል ነው። ምክንያቱም ዛሬ ማለት ነው ሊጠብቅ የማይችለው ማለት በቃ በእርግጠኝነት ይህንን ሰርፕራይዝ አይገምተውም። የምሬን ነው። እና ሰርፕራይዝ ላደርገውን የጠራሁት ቪዲዮ ላይ ከወጣን ከስድስት ወሩና ግን እኔ እና እሱ ጓደኝነታችን አራት አምስት ዓመት በጣም ረጅም ጊዜ ሆኖናል፣ እና በዛ ጊዜያቶች ውስጥ የእኛ ጓደኛ እስቲ አንዴ ቃ ዝም በል እና አይነን ጫፈን ነመንኝ ፕራንክ በስቶ ባህል አንተ ልጅ፣ እኔም ደግሞ በፕራንክ ነው መጣሁ። ፕራንክ እንዳታደረግ ላላህ ብለህ ብለህ ተጣልቻቸው ነው ባለፈው። እሱ እኮ ገና የሆነ የሰላም አስከባሪ አለ፣ እነሱ መጥተው ነው ማስታረቅ ያለባቸው። ከባድ ነው፣ ስለዚህ አልደግምሽም በጀሊሉ ያስገኝ እኮ በቃ ቀን መሸባረገኝ። እኔ እንደው ሰርፕራይዙ ላይ ትንሽ ፕራንክ እንዳልጨምርበት ነው ሁሉ ያደረገኝ። የለም የለም፣ የምር የለም። ጨፍንስ ቢያንስ ቢያንስ ጨፍን። ምንም የለም፣ ምንም የለም

ግን እንዴት አላስ ቀላገናኘኝም እያልኩኝ እራሱ የምር አዝኝብህ ነበር እና ምናልባት እንጃ በተፈጠ አይ ግን እዚህ ጋር ልታወራ ነው። እንጃ እዚህ ጋርማ አይወራም። ግን አይ በፊት ያው ሶስታችን ሌላ አንድ ጓደኛ ነበረች። እና ማለት ብዙ ጊዜ እኛ የምንነግራችሁ ላይፍ እኔና ሱዛን የምንነግራችሁ ላይፍ ከአሚር ጋር ማለት የነበረን ጓደኝነት ነበረ። በዛ ጓደኝነት ውስጥ አሚርም በቃ ልክ እንደኛው በምንፈልገው ሰዓት የሚገኝልን፣ እኛም ደግሞ በሚፈልገው ሰዓት የምንገኝለት በጣም በጣም በጣም ምርጥ ጓደኛችን ነው ግን ጓደኛችን የምር በጣም ነበር የምንዋደደው፣ በጣም ግን ስፔሻሊ ያው ምንድን ነው? ፍራንክ ብቻ አይደለም ኢንዲያውን ኧረ ፍራንክ አይደለም፣ እሷ ግን ሌላ ስሜት ነበራት የምር ማለት ነው።

አቁሙ እንዲያቁ እና ግን ያው እኔ ጓደኛ ነበረን። ያው ልክ ያው በጣም የምንዋደድ ቤስት ፍሬንዶች ነበርን። ግን ደግሞ እኔና አሚር ጓደኛሞች ነን በጣም፣ እኔና ሱዛንም ጓደኛሞች ነን በጣም። ግን አሚርና ሱዛን እንዲታው በቃ እኔ እየቀለድኩ አይደለም አማይ

ሳብጠለጥን ታውቃለህ። በትክክል ነው እንትን የምለው እንደዚህ ቀልብጫ ያለች ጉንጅት ያለች ምናምን ነገር አለ ልታቀርቱ እንጃ የሆነ ፈላነት በላ። ልጅነታችሁን የሚያውቅ ሰው ግን አጋጥማችሁ

ታሪክ ተብጋብዘ ስማ፣ ከበርገር በላይ ነው እምትበላው። ደሞ እኮ ማለት ነው ከፒያሳ አራ ኪሎ በእግር ወስዶ እኮ ነው። እዛኛው እርጥብ ቤት ማለት ነው። ማሚ ጋር ማሚ ጋር። እንዴ! በጣም ይሄ ልጅ ከጠቀመሽ የጎዳሽ ነው የሚበልጠው፣ በጓደኛ እውነት ነው እውነት ነው። አላለችም አንቺ አንቺ ውለታ ካዲ የሰው ልጅ ግን እሱ ለበአል ልብስ ልብስ ለበአል እኮ የሆነ ጊዜ ግን የምር ቁም ነገር ግን ከአሚር በጣም የወደድኩለት ለበአል ልብስ ምናምን የሚገዛው ምናምን ነው። አንቺ ብዙ ነገር ታደርጊ ትችያለሽ። ፍርቅ አይበላ ነገር ታውቃለህ አይደለም። እና ተጣልተን ነበረ ዛሬ እንደዚህ። የምር ልቤ በጣም እየመታኝ። ጓደኛሽ ማለት ብዙ ነገሮችን እንዴ አሁን ደግሞ ሌላ ነገር ልጠራጠር ማለት ነው? እንዴ አይደለም፣ ካላወራው አያርፍም። በቃ ኖ እሷ ምናምን ነገር ብዬ እንትል ምናምን ነገር ተብሎ ከዛ አንተ ደሞ አሁን ብዙ ማያዝ አሳልፈናል። ምን አልገባኝም ምናምን አይደለም፣ ግን ከተደበቀ ነገር ኑሮ አይደለም ግን አይ ያልተደበቀው ነገር እንዲያሳድ ብሎ በምን እንጃ ይከፋኝም፣ እንጃ አላውቅም፣ ግን አንተን የምትወደ ይመስለኝ ነበረ። ወቀው ለኔ ነግራኛለች፣ ልጅ እንደዚህ ነገር ትጠይቀኛለህ ምናምን ነገር እንትም ብላኝ ነበር ግን ያልከውን ነገሮች እኔ ለምን አልሄድላችሁም እና ስለኔ ለምን አታወሩኝ እኔ እንዴት መረዳት አቃቴ ለኔ ነግራኛለች እኮ ትንሽ ተጠጊ ምን መሰለኝ መቼ ለፍቅር ያለኝ ቦታ ምናምን በጣም ሙጥት ባለበት ጊዜ ነበር አዎ አዎ እኔ ወላሂ በዚህ የአሚር ላይፍ ማለት ነው። እኔ እንዳለሽ እንዲስካን እዚህ ነሽ እንዴ? የምሬ ነው ቁም ነገር ግን ማለት እኔ የሆነ ያሳለፍኩት እኔ የፍቅር ህይወት ምናምን ነገር የሆነ ፖድካስት ላይ ቀርቤ ምናምን አውርቼዋለሁ ምናምን እና ብዙዎቻችሁ ታውቁታላችሁ። ግን ደግሞ የአሚር ይበልጣል። የምር ቡንስስ የምር መለጥ ባይበልጥም ከሱ እንጃኔ በጣም ብዙ የፍቅር ታሪኮች አሉ፣ ጥሩም ሆነ መጥፎ በጣም እኔ ማውቀው ማለት ሶሻል ሚዲያ ላይ ያልወጣው በጣም ያሳዝን የፍቅር ታሪክ በጣም ማለት ነው። በጣም ማለት ብቻ ግን የሆነ ከሆነ ሰው ጋር ተፋቅራችሁ ምናምን አብራችሁ ሆናችሁ ምናምን መጋባት ደረጃ ላይ ምናምን በቃ የምታስቡበት ሰዓት ላይ የሆነ ሰው ጥሏችሁ ምናምን ብቻ ያው የራሱን ላይ ፍላምን ጀምሮ በጣም በጣም አስቸጋሪ ያው እነዛ ግን ታውቃለህ፣ የፈለገ ቢሆን እኔና ሱዛን ማለት ነው፣ ምን እንደምንለቀ። ሰላም አለይኩም፣ ሰላም አለይኩም አሚር። እንደዛ ሊሆን ነው። ነይ በቃሽ፣ ይበቃ። ነይ እዚህ። ግን ማለት ነው የፈለገ ቢሆን የልጅነትን ፍቅር አይመጣውም፣ ሲጨመር እዛ ደረጃ አንቺ ነሽ መታለችው። ስሙኝ፣ እኔ እኮ አልገባኝም። ነገሩ ምንድን ነው? ቆይ እንዴ! አይ ዛሬ ማ ሳታስለቅሽኝ ወዲድ አይ፣ የሆነ ቃጠሎ ምግብ ነገር ጋብዝሽና እናስለቅስ ዛሬ። ወደ ቃጠሎ ተቀይሯል። እኔ ናፈቀኝ እርጥሙን። ቆይ ግን ይቅርታ ማለት እርጥቡና ከአሚር ማን ነው በደምብ የናፈቀሽ? እርጥቡ ላይ ፎከስ አላደረገች እኮ ነገርኩህ እኮ አጣፍታ። እንግዲህ ሆዳችን ሲሞላ በላ በልታ ከዛ የሆነ እርጥብ ቤት እኮ ነው የማሚ እርጥብ። ሲጀመር 4 ኪሎ አሁን፣ እሷ አንቺ እያማረች የነበረችው እንደው ከዚህ በፊት እርጥቡ፣ አሪፍ ነው ግን ከፒያሳ 4 ኪሎ ብዙ ነገር። ትናንትና ለብቻዬ ወክያለሁ እኮ ነበረ ማታ እና አየሩ ምናም ደስ ይላል። ጥንድ ጥንድ ሆነ ሲሄድ ሳይ እያልኩኝ ነው። ከዛ አሁን ጥንድ ትሆናላችሁ። እሱ ቆይ ኦኬ፣ እሱ በቀኝ ቢሆን ነው ከግራም የምትወሰጂው በዚህ በኩል ኦኬ። ግራ ትክክለኛ ቅንቋ የሚቆማችሁት ሆን ብላችሁ ነው። ለእኔ ደግሞ አስቡት ቀኝ ናት። ለእኔ አስቡት ቀኝ ናት። አሴራችሁብኝ? ማለት ነው። አሚር እኔ ማለት ሱዛን ዩቱብ ላይ ምናምን ነገር መውጣት አትፈልግም ነበረ አሁን ያለው ከቅርብ ጊዜ ወዲህ ግን ዩቱብ ላይ ማለት ዩቱብ ላይ ምናምን ነገር እንዳያችኋት ነው። አሪፍ አክቲቭ እየሆነች ነው ምናምን ነገር እና እንደዚህ አክቲቭ መሆን ከቻለች የሆነ በልጅነቷ እንትን ማለት በልጅነቷ እንትን ማለት በጣም ያስቀና ነበረ። እውነቱን ስነግራችሁ የምር እኔ እኮ አንተ እንዴት ልትረዳው እንዳልቻልክ አልገባኝም። በሰዓቱ ለሚያያችሁ ሰው በጣም ያስቀና ነበረ የምር ያላችሁ አቀራረብ፣ ምናምን የምታደርጉት ነገሮች ሁኔታችሁ ምናምን ነገር እና ዩቱብ ላይ ራሱ እንደዛ ቢሆን እንደዛ አለ አይነጥላሽን አይ

እዚህ ጋር አንድ ሰው አለ። እዚህ ጋር እኔ ያለኝ፣ እዚህ ጋር ሙሽራ ካለ እዚያ ጋር ኦኬ። ደግሞ ሙሽራ በግራ ነው። በቃ ሙሽራ እዚህ ካለ በዚህ በኩል አንድ ያለሽው ምንድን ነበር? እሺ ማለት እንደ ምሳሌ ማለት ነው። እንደ ምሳሌ እሱ እኔ እዚህ ጋር ነኝ፣ ሚዜ ነኝ። እሺ እዚህ ጋር ምን አለ? እዚህ ጋር ማን አለ? ማሂር አለ አንደኛም ይዞ አለ። ከዛ የሙሽራን አንቺ ምንድነሽ? ምንድነሽ? ምንድነሽ? ምንድነሽ? አይ ብቻ ግን ያው

ናፍቆኛ ላት ግን፣ እንዴ ትከለው እንደ ጓደኛ። አሚርስ አይደብርም? አሚርስ አንተም ምርጥ ቪዲዮ። እኔ ራሱ መግባቷ ቪዲዮ ምናምን ይመስላል። አዎ ወፈርኩኝ ወይስ እንዴት ነው? ውበትሽ እንዳለ አዎ፣ የምር የተቀየረ ነገር የለም። ግን ደግሞ የሆነ እያደግን ስንመጣ ጊዜ አስተሳሰባችን ምናምን ሲቀየር የሆነ የተቀየረ ነገር ያለ ይሰማል። ታውቃለህ፣ የሆነ በፊት ነፃነት ነበረ። እንደፈለክ ማውራት። አሁን እኮ በጣም ያንተ ባሰ እንጂ፣ በጣም እንደ በፊት እንዳልነበረም አሚር እኮ እና ግን ያው ያዙ ምናምን የመካሻ ጊዜ ነው እያልሽ ነው። መካስ ፈለግ ነው። እውነታውን የምታውቀው አንተ ብቻ ነህ። ታየዋለህ፣ እንደሚክስ በተግባር በተግባር በውድ ቤተሰቦቼ ስም ቃል እገባለሁ። ክሳት አለው፣ እነግራቸዋለሁ። ብዙ ነገሮችን ተደራ ያው የእሷን የምትሄዳቸው ግን የነመደ አይሷን ብዙ ነገር አድርጋኛለች እና እሱንም እሱንም ኢንሻአላ ቁጭ አድርጌ ነግራችኋለሁ። እኔ አሁን ሲያዩ እንደዛ አመስላል በጨፋሽ ከሆነ። እኔ እንደውም እዚች ጋ እዚች ጋ ማለት ነው እንትን እንድትሉኝ የምፈልገው ነገር ማለት እኔ አልኖርም። እንደውም ማለት እኔ ሳልኖር እስቲ ኦዲየንስ ፊት እንዲህ ካሜራ አስቀምጣችሁ አትዋሹ። ተዋሻላችሁ እኔ እኔ ያው ግን ደግሞ ቃል ገብተዋል አንዋሽም ብሏል። ቃላቸውን በማክበር ሁለቱም አይታሙም። ይሁን ዲና፣ እኔ ደግሞ ለእሷ ቃል ልግባለሁ፣ አትዋሽ አይነት ጓደኛ ይስጣችሁ ካሜራ ፊት ዝም ብሎ ማድበስበስ ምናምን አይመቸኝ በቃ እያለ ነው አሚር እዛው ታዩኛላችሁ በጣም ደስ ብሎኛል እኔም እራሱ የምር ይሄ ሳቅ ምናምን ነገር በቃ የምር እንዴት ማለት ታረቀው አይደለም ግን ቁም ነገር ማለት ነው። በተጣላችሁበት እንትን የሆነ ስድስትና ዘጠኝ ምናምን የለም የሆነ ቁጥር ተጽፎ ላንተም የሚታይ ስድስት ነው፣ ላንቺም የሚታይ ዘጠኝ ነው እና ያጣላ ነገር ኖሮ አይደለም የተጣላችሁት፣ ሁለታችሁም በራሳችሁ አንግል ትክክል ነበራችሁ። እና ለዛም ነው አሁን እኮ ማለት ነው የሆነ ቂም የለም፣ በደል የለም ምናምን ነገር እና ደግሞ የተጣላችሁበት ነገር ያው የልጅነት ነገር አሁን ያሰብኩት እንግዲህ የነበረው ብቻ። ሌላ ጊዜ በደንብ አወራለሁ ግን አሁን ካወራሁኝ ዛሬ ደግሞ በጭራሽ ደብሮክ ማየት አልፈልግም። እኔ መጥቼ ጭራሽ አለሽበት እኮ። እኔም በጣም በጣም ደስ ብሎኛል። ያሰብኩት ነገር ተሳክቶልኛል። የምሬ ነው እንደተሳካልኝ ነው እየተሰማኝ ያለው እና በጣም ከአሁን በኋላ ሲጀመር አሪፍ አሪፍ ቪዲዮ ራሱ ልናይ ነው። የበፊት ቪዲዮችን በጣም ነው የሚያስቀው፣ በጣም ነው የሚያዝናና፣ በጣም ነው የሚያስተምረው። የምሬ ነው ላችሁ እና እንደዛ ነው እየተሰማኝ ያለው። ለዛ ነገር ደግሞ አልሐምዱሊላ ደስ ብሎኛል እና ቪዲዮም ደግሞ የቪዲዮም ሀሳብ ምናምን ነገር ተሳክቷል። ስለዚህ አልቋል እና የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ ባበደ ቪዲዮ እስክንመለስላችሁ ድረስ ቸው አባይ